የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ግንባታው ከተጀመረበት ጊዜ አንስቶ ላለፉት 14 ዓመታት በርከት ባሉ ፈተናዎች ውስጥ አልፏል። እነዚህ ፈተናዎች የጀመሩት ገና የግድቡ መሠረት ተጥሎ ኢትዮጵያውያን በራስ አቅም እንሰራዋለን ያሉትን ግድብ እውን ለማድረግ በተባበረ ክንድ በተነሱ ማግስት ነው። ታላቁ የኢትዮጵያ ህዳሴ ግድብ ድርድር ጉዳይ ከመነሻው ጀምሮ ብዙ መሰናክሎች እና ብዙ ተግዳሮቶች ነበሩት። የመጀመሪያው ተግዳሮት ግድቡ በ2003 ነው ተጀመረው አይደለም። ግብጾች፣ ሱዳኖችም ጭምር በዛን ጊዜ እኛ ሳናቅ እኛን የሚጎዳ ግድብ በውሃችን ላይ በውሃችን ላይ እንዴት ትሰራላቸው? በሎጮ በረገጡ እና በሁለቱ በተለይ በኢትዮጵያ እና በግብፅ መንግስታት መካከል ብዙ ምልልሶች ነበሩ። እንግዲህ አንድ ነገር የነበረው የዚህ ተጽዕኖውን ነው። በሁለቱ ሀገሮች ምን ተጽዕኖ ያደርሳል? ያንን በኢትዮጵያ በኩል በፈረንሳይ አማካሪዎች አስጠንተን አቀረብን። ይሄ ብቻችሁን ያጠናችሁት ጉዳይ ስለሆነ በሶስቱ ሀገር ባለቤትነት ሌላ ጥናት መጠናት አለበት የሚል ክርክር አነሱ እና በዛ መሰረት በመንግስትም በኩል የሶስቱ መንግስታት ይህንን ተቀብለው ለማስጠናት ጀመርን። እንግዲህ ረጅም ጊዜ ድርድሩን የፈጀው ይህን ጥናት እናስጠናለን ብለን ነበር። በሶስቱ ሀገራት የተዋቀረው የባለሙያዎች ቡድን ረጅም ጊዜ ፈጀና ግድቡ የሚገነባበት ስፍራ ጭምር ደጋግሞ በመጓዝ ያደረገው ጥናት በተለያዩ ተግዳሮቶች ውስጥ ያለፈ ነበር። ይህ አልፎም የጥናቱ ውጤት ከቀረበ በኋላ ታዲያ በግብጽ በኩል የግድቡ አሞላልን የሚመለከት ሌላ አዲስ አጀንዳ ብቅ አለ። ወደሚቀጥለው የሄደው ውሃው ሙሊት ላይ ብቻ እንነጋገር በሚል ውሃው ሙሊት ላይ ያው አምስት አምስት ኤክስፐርቶች ከያገሩ 15 ሰዎች ቁጭ ብለው ሰሩ። በዛ መሰረት ነው ሙሊቱን ያካሄድ ነው። እንደው በእውነቱ በሙሊቱ ላይ በተደጋጋሚ ከበታች ሀገሮች የተነሳው ነገር አብረው የሰሩትን አብረው ያጸደቁትን የሙሊት ሰንጠረዥ ነው ተከትለን በአምስት ዓመት ውስጥ የሞላ ነው ግድቡ። አሰራሩና አሞላሉ ፓራሌል ነው በሚል በኢትዮጵያ በኩል የቀረበው ሀሳብ ተቀባይነት አገኘ፣ ገዥም ሀሳብ ሆነ። በዚህ ምክንያት ነው እንግዲህ ግድቡ እስካሁን ድረስ ባለፉት አምስት ዓመታት ደረጃ በደረጃ እየተገነባ እየተሞላ እየተገነባ እየተሞላ አልፎም ተርፎ ኃይል ማመንጨት የዛሬ ሶስት ዓመት ተጀምሮ ይኸው እሱንም ቀጥሎበታል። የኢትዮጵያ ተደራዳሪዎች የዓለም አቀፍ የውሃ አጠቃቀም መሮዎችን መሰረት በማድረግ መርህን ጨብጠው የሀገርን ጥቅም ለማስጠበቅ ሙግታቸውን ቀጠሉ። በዚህ ሂደት ግብፅ የድርድሩን መድረክ አንዴ ወደ አፍሪካ ሕብረት ሌላ ጊዜ ወደ አውሮፓ አለፍ ሲልም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት መሄድ አለበት የሚል ሙግትን ይዛም ቀረበች። አሜሪካ ታደራድረን የሚለው የግብፅ ቀድሞ የተሰላ የሚመስለው የድርድር አቋም ብቅ ያለውም በዚህ ወቅት ነበር። ድርድር መቼም የብሔራዊ ጥቅምን የማስከበር ትግል ነው። ሁሉም ሀገሮች ብሔራዊ ጥቅማቸውንም ከዛም ተርፈው ትርፍ ለማግኘት የሚያደርጉት ውይይት ነው። እና በግብጽ በኩል ምናልባት በአንድ ሀያላን መንግስት በኩል ድርድሩ በአስታራቂነት ብሄድ ይጠቅመናል የሚል ሀሳብ እንደነበራቸው ነው። እና እዛም ስንሄድ ከመሄዳችን በፊት እዚህም ብዙ ውይይት ተደርጎበታል። እንሄድ አንሂድ በሚለውም ኤክስፐርቶች ቁጭ ብለው ተወያይተናል። መጨረሻ ላይ እንሄድ እና የኢትዮጵያን እውነታ እናስረዳ ከሚለው አኳያ ነው የተደራጀ የድርድር ቡድን ተደራጅቶ ሄደው በሁለት ቀን ያልቃል እና ና ስምምነትም ከተደረገ ኢትዮጵያ አቋሟን ሳትለውጥ ጥቅሟን ሳትጥል በሁለት ቀን ሊያልቅ የሚችል ስብሰባ ተብሎ አራት ቀን ፈጀ። አራተኛ መጨረሻ ላይ አሜሪካ እንግዲህ በኢትዮጵያ በኩል በደንብ በግልጽ እንደታየው ግብፅን በሚወግን መንገድ የተዘጋጀ ሰነድ ስለነበረ ይህንን ሰነድ ተደራዳሪዎቹ ሊቀበሉት አይችሉም። ይህ የኢትዮጵያ ሕዝብ ጥቅም የሚጎዳ ነገር ስለሆነ ይህንን ጉዳይ ከኢትዮጵያ ሕብረተሰብ ጋራና ከኢትዮጵያ መንግስት ጋር አገር ቤት መመካከል ነው የሚያስፈልገው በሚል ተደራዳሪዎቹ ሰነዱን ሳይፈረሙት ጥሎ መጥቶ በጠንካራ ልጆቿ የመደራደር አቅም ውጭ የፈተናዋን በዚህ መልኩ ለመከት ብጥርም፣ በሀገራዊ ለውጡ ዋዜማ ግድቡ ያጋጠመው የግንባታ ችግሮች በርካታ ኢትዮጵያውያንን ያስጨነቀ ነበር። ይህን ሁኔታ ለመቀየር መንግስት የወሰደው በሳል አመራርና ከፍተኛ ጥረት ፍሬ አፍርቶ አሁን ግድቡ ወደ መጨረሻው ምዕራፍ ደርሷል። ይህ ዜና ለዓመታት ለግድቡ እውን መሆን ሲሟገቱ ለነበሩ ምሁራን የተለየ ስሜት አለው። ሁሉም ኢትዮጵያዊ ይህንን ዜና ሲሰማ በጣም ተደስቷል። የሚደሰትም ይገባል። ምክንያቱም የግድቡን ትልቅነትና ውስብስብነት ስናይ በእኛ አቅም በፋይናንስም፣ በድርድርም በሌሎችም ረገዶች ኢትዮጵያኖች በብዛት የተሳተፉበት ግድብ ስለሆነ ሁሉም ሰው ደስ ሊለው ይገባል። እንግዲህ ወደፊት መቶ ዓመት ያገለግላል፣ ከዛም በላይ ያገለግላል ተብሎ የተሰራ ግድብ ነው እና ይህንን መቶ ዓመት እንዴት ነው ማኔጅ የምናደርገው የሚለው አሁንም አሁን ነው ዝግጅት እየተደረገ እንደሆነ እረዳለሁ። ኢትዮጵያ ከሀብቷ መጠቀም አለባት ብዬ ለረጅም ጊዜ ስከራከርም ሳስተምርበትም ስመክርበትም ስለነበረ እጥፍ ድርብ ደስታ ተሰምቶኛል። አንድ ስኬት የብዙ ጊዜ ቁጭት ውጤት እና ዛሬ ነገ ግድቡ ያልቅልኛል እና ህይወት ይሻሻልልኛል ብርሃን አገኝበታለሁ ደግሞም ግድቡ የሚያመጣውን ሌላም ሌላም ትሩፋት አገኛለሁ የምለው የህብረተሰብ ያገኘው ደስታ ለእኔም ትልቅ ደስታ ነው ብዬ አስባለሁ። ኢትዮጵያ በአንድ በኩል በዓለም አቀፍ መሪዎች ተመስርታ የድርድር ሂደቱ ላይ እየተሳተፈች፣ በሌላ በኩል ግን የግድቡ ግንባታ ላፍታ እንዳይቋረጥ በማድረግ ከሀገር አልፎ የአህጉሪቱ ኩራት የሆነው ታላቁ የህዳሴ ግድብ ታሪክ ሊሆን በአንድ ጣት የሚቆጠሩ ወራቶች ብቻ ከፊቱ ቆመዋል።